እናንተ የቁምሬሳዎች እዚህ ምን ትሰራላችሁ? ልክ እንደ ጓደኞቻችሁ በበየር ሚኒክ እንዳለቁት ሂዱና ተቀላቀሉ ብለዋል ዘ ዎኪንግ ዴድ የቁም ሬሳዎች እያሉ ተዘባበቱባቸው። ለዚህ መነሻ የሚሆናቸው ደግሞ ሙሉ የማንቸስተር ዩናይትድ የቡድን አባላት በአውሮፕላን አደጋ ያለቁበት ገጠመኝ ነው። ሰላም ውድ የሌጀንድ ስፖርት ቤተሰቦች እንደምናላችሁልን የዛሬው የላንክሼር ደርቢ ማንችስተር ዩናይትድ ከሊቨርፑል ዘመናትን የተሻገረውን ፍጥጫ እናስቃኛችኋለን። አብራችሁን ቆዩ። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ የተለያዩ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ካፒቴን ሀሪስ ስታንፎርድ የተዋጣላቸው የመርከብ ካፒቴን፣ ጆን ሆልዲንግ ደግሞ በትንሿ የመንደር ጎረምሶች የተማረሩ የመሬት ባላባት። ካፒቴን ሀሪስ ስታንፎርድ መርከብ ቢዘውሩም እግር ኳስ ይሉት ቋንቋ የማይገባቸው የአንዳንድ ሰው መክሊት ይገርማል። ያለ እውቅና ማፍቀር ከዚያም ድንገት ማበድ ካፒቴን ሀሪስ ስታንፎርድ የገጠማቸው ይህ ነው የዋገን መርከብ ካናል ሰራተኞችና እርሳቸው ኳስ አይገባቸውም ግን ይወዳሉ ዝም ብሎ መውደድ ጆን ሆልዲንግ በእንግሊዝ ሰሜን ምዕራብ ቀጠና በላንክሸርና ዮርክሸር መካከል አንቱ የተባሉ የመሬት ባላባት ናቸው። ያኔ ተመሳሳይ ቀለም ያለው ልብስ የሚለብሱ ወጣቶች ተሰብስበው በእርሳቸው መሬት ላይ ኳስ ይጫወታሉ። ስያሜውንም ኤቨርተን መንደር ሲሉ ነው የሚጠሩት። ባላባቱ ጆን ሆልዲንግ ቢላ ባንገት ያሉ ልጆችንም አባረሩ። የዛን ሰፈር ወጣቶች አሰባስበው ቡድንን መሰረቱ። ከዚያን ጊዜ ጀምሮ ጆን ሆልዲንግ ይዘውት የነበረው ቦታ የዛሬው አንፊልድ ካፒቴን ሀሪስ ስታንፎርድ ያዙት ደግሞ ኦልትራፎርድ ተባለ። ሁለቱ ክለቦች ሊበላህ የመጣውን በልተው ተቀደስ አይነት የታሪክ አቲካራ ውስጥ የገቡ ናቸው። ይህ ሌጀንድ ስፖርት ነው። እንቀጥላለን ማንቸስተር ዩኒት ከተማ እኔ በቴክኖሎጂ የበለጸኩ የእንግሊዝ የኢንዱስትሪ አብዮት የፈለፈልኩ ከዚያም በመላው እንግሊዝ ያሰራጭ ሆነኝ ይላል። ሊቨርፑሎች በማን ላይ ቆመሽ እግዚአብሔር እንታሚ ያለሽ ሲሉ ይተርታሉ። መውጫና መግቢያ በር እኔ ነኝ የሚል ግሬት ማንቸስተር የኢንዱስትሪ አብዮት መመስረቻ ከተማ፣ ሊቨርፑል ደግሞ የእንግሊዝ ጥቅል ኢኮኖሚ የሚዘወርበት የወደብ ከተማ። በእነኚህ ከተሞች የተመሰረቱት ሊቨርፑልና ማንቸስተር ዩናይትድ የተሰኙት ግዙፍ የእግር ኳስ ክለቦች ለእንግሊዝ የእግር ኳስ አብዮት አይተከሚና የተጫወቱ ናቸው። ደዋሉት ሁለት ሀብታም እግር ኳስ ሁለታቸውን ቆጥራ የሚገባቸውን ከፍላቸዋለች ማለት ይቻላል። እነኚህ ቡድኖች ጥቅል መጠሪያቸው ላንክሸር ተብሎ ይጠራል። በላንክሸር ግዛት ለቁጥር የሚያታክቱ የእግር ኳስ ቡድኖች ቢኖሩም ቀሪዎቹ ሁሉም ቢጨፈለቁ አንድ ቀይ ሰይጣን፣ አለበለዛም ሁሉም ተጨፍልቀው አንድ ቀያዮቹን መሆን አይችሉም። ይህ በእልፍ ምክንያት ተጋድሎ የተገኘ ስኬት ነው። ሁለቱ ቡድኖች ሲገናኙ ታላቁ የላንክ ሼር ደርቢ ይሰኛል። በዚህ ደርቢ ስድብ፣ ጉሽሚያ፣ ጥፊ ወይንም ቡጢ አለፍ ሲል ደግሞ የቡድን ጸብ ከዛም ሜዳኛ ግሳጼ በቀይ ካርድ ሽልማት መጠናቀቅና የመሳሰሉት የተለመዱ ተግባራት ናቸው። ተጫዋቾች አለመጨባበጥ፣ አለፍ ሲልም በሌላኛው ሞት መደለቅ፣ የራስን ውድቀት በጠላት መንሸራተት የመለካትና ሌሎችም ሌሎችም ተጫዋቾች ወደ ሜዳ እንዳይገቡ የሚከለክል ውሳኔ ከማስተላለፍ እስከ ተጫዋች ዝውውር እገዳ የሚደርሱም ዱብዳ ሁሉም በላንክሻየር ደርቢ አለ። ላንክ ሼር ደርቢ ማንቸስተር ከተማ የኢንዱስትሪ ከተማ ሆኖ ሲመሰረት ጊዜ ጀምሮ ይህም በ1880 ዎቹ መጀመሪያ አካባቢ አንስቶ የተመሰረተና በዚያኑ ሰሞን በወደብ ከተማዋ ሊቨርፑል የተመሰረቱ ቡድኖች ታሪክ ነው። ማንቸስተር ምርቱን ለመሸጥ ሲል የመርከብ ከሰል ሲሰራ የሊቨርፑል መንደር ተንተርሶ አልፎ ነበርና በሁለቱ ቡድኖች መካከል የሚደረገው የእግር ኳስ ግጥሚያ የኢኮኖሚ የፖለቲካና የማህበራዊ ስዕልና መገለጫ አድርገውም ይወስዱታል። ለዛም ነው እግር ኳስ ለዚያ ቀይ ሰዎች ከድቡልቡል ኳስ በላይ ነው የሚባለው። ሁለቱ ቡድኖች በተናጠል የራሴ የሚሉት ሌላ ጠላት የላቸውም። በድምር 39 ጊዜ በፕሪምየር ሊጉ ዋንጫን አንስተዋል። ማንቸስተር ዩናይትድ 20 ጊዜ በማሸነፍ ቀዳሚ ሲሆን፣ ሊቨርፑል 19 ጊዜ በመውሰድ ተከታዩ ነው። ምንም እንኳን የዘንድሮ ሊግ ያለቀለት ቢመስልም ፈተናዎች እንደሚኖሩ ገሃድ ነው። እነኚህ ቡድኖች እርስ በርስ ከ200 ጊዜ በላይ የጨዋታ መርሃ ግብርን አከናውነዋል። ይህ የተለያዩ የሊግ ውድድሮችንም ጨምሮ፣ በዚህ ሊቨርፑል 80 ጊዜ ሲያሸንፍ ማንቸስተር ዩናይትድ ደግሞ 68 ጊዜ አሸንፈዋል። ይህ የነሱ ታሪክ ነው። ቀሪው በመከባበር የተጠናቀቀ ነው። ግን ክለቡ አንዱ ለሌላኛው እንደ ምስጥ ሲቆፍር ከመዋልና ከማደር ውጪ ሌላ ተግባርን አያውቁም። በነኝ ክለቦች ጨዋታ ሁሌ ዘለፋ፣ ሁሌ ለከፋ፣ ሁልጊዜ ንትርክ፣ ሁሌ ደግሞ አለመረዳዳት፣ ሁሌም መጎዳዳት፣ ሁሌም ካርድ መመልከት የተለመደ ከሆነ እልፍ ዓመታት ተቆጥረዋል። በ1880 ዎቹ የተጀመረው ይህ ግጥሚያ እየጋለ ሄዶ ዛሬ ድረስ አጓጊነቱ ቀጥሏል። በ1998 የውድድር ዓመት ሊቨርፑሎች አንዳች ስህተትን ሰሩ። ይህም ደጋፊዎች የማንቸስተር ዩናይትድን ስም እየጠሩ እንዲህ አሉ፣ እናንተ የቁምሬ ሳዎች እዚህ ምን ትሰራላችሁ? ልክ እንደ ጓደኞቻችሁ በሚውኒክ ያለቁትን ሂዱና ተቀላቀሉ ይላሉ። ይህ ውስጡ እጅግ በርካታ መልእክትን የያዘ ነበር። ዘ ዎኪንግ ዴድ ወይንም የቁም ሬሳዎች እያሉም ተዘባበቱባቸው። ለዚህ መነሻ የሚሆናቸው ደግሞ ሙሉ የማንቸስተር ዩናይትድ የቡድን አባል በአውሮፕላን አደጋ ያለቁበት ገጠመኝ ነው። እነርሱ ሞት የሚሉት ክፉ እድልና ክፉ እጣ የማያስበረግጋቸው እስከ ጥልቁም ቢሆን አብረን እንወርዳለን በሚል ዩዊል ኔቨር ዎክ አሎን የሚሉ ዘማሪዎች ናቸው። ግን እንዴት በሞት ሊቀለድ ይችላል። ይፋ የተለያዩ ምርመራዎችን በማድረግ ክለቡ በገንዘብ እንዲቀጣም ጭምር ወስኖ ነበር። በዛን ጊዜ የተወሰኑ ደጋፊዎች ደግሞ ተለይተው ኳስ ጨዋታ ለመመልከት ወደ ስቴዲየም ብቅ እንዳይሉ የሚል ውሳኔም ተላልፎባቸው እንደነበር ማስታወስ ይቻላል። በዚህ ቀልድ መሳይ ቁስልን የመቀስቀስ ሂደት ዩናይትዶች ለበቀል የሚሆን ጉዳይ አጥተው አይደለም። ለአብነትም በቅርቡ እንኳን የብራሰልሱ መሪር ጽዋን መመልከት እንችላለን። በአውሮፓ ዋንጫ ወይንም በአሁኑ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የነበረበት ሊቨርፑል ከዩቬንቱስ ጋር ተፋጠጠ። የሊቨርፑል ደጋፊዎች መዝሙር ጀመሩ። በድንገት ስታዲየሙ ተናደና እስከ 50 የሚደርሱ ሰዎች ህይወታቸውን አጡ። ቢያንስ ይህ ለማንቸስተር ዩናይትድ የሚዩኒክ አደጋ ማካካሻ ይሆነው ነበር። ግን የቲያትሮፍ ድሪምስ ሰዎች ነገሩን ናቅ አድርገው ያለፉት ይመስላል። በዚያ ደርቢ ተጫዋቾች አለመጨባበጥ የተለመደ ነው። እዚህ ላይ ቢያንስ ሁለት አጋጣሚዎችን ማንሳት እንችላለን፦ ፍሬድ ሆፕኪንግስ እና ሉዊስ ሱዋሬዝ። ፍሬድ ሆፕኪንግስ በ1990ዎቹ ከነበሩ አንጋፋዎች መካከል አንዱ ነበር። በሁለቱ ክለብ መለያዎች የታየ ስድስተኛው ተጫዋችም ነው። በነገራችን ላይ ከማንቸስተር ዩናይትድ ተነስተው ሊቨርፑልን የተቀላቀሉ ወይንም ሊቨርፑላውያን ሆነው ማንቸስተር ዩናይትድን የተቀላቀሉ ተጫዋቾች ቁጥራቸው 10 ብቻ ነው። ይህ በክብረ ሰንነት ደረጃ ለተገናኙት ቡድኖች ለኮከብ መፍለቂያ ለሆነ አካዳሚዎች እጅግ ዝቅተኛ መሆኑ ነው። ያም ቢሆን ፍሬድ ሆብኪንግስ ያኔ ወደ ዩናይትድ ከማምራቱ በፊት ወደ ሜዳ ለመጫወት ገብቶ ያኔውን የማንቸስተር ዩናይትድ ተጫዋችን ዳም ብሬክን ለመጨበጥ ፈቃደኛ አልነበረም። ታሪኩ ይቀጥልና ከ12 ዓመታት በፊት በ2012 ዩናይትድ ከሊቪ ጨዋታ ለማድረግ ወደ ሜዳ ሲገቡ ሉዊስ ሱዋሬዝ የሚባል የኡራጋይ ሰው ፓትሪስ ኤቭራ የሚባልን የፈረንሳይ ሰው ለመጨበጥ ፈቃደኛ አልነበረም። ይህ ሁነት በሞት ለሚቀልዱ ደጋፊዎችና የክለቡ ተጫዋቾች ለክለባቸው ያላቸውን ክብርና ዘላለማዊ ባላንጣነት ያሳየ ነው። ይሁን እንጂ ይህንን ተከትሎ ለሚመጣ ማንኛውም የህግ ተጠያቂነት እነርሱ ቅንጣት ያክል ደንታ የሚሰጡትም አይደለም። ሰር ቦቢ ቻርልተን፣ ጆርጅ ቤስት፣ ራያን ጊግስ፣ ሮይ ኪንና ክርስቲያኖ ሮናልዶ የማንቸስተር ዩናይትድ ባለታሪኮች ሲሆኑ በዚያኛው ቄ ደግሞ ኬኒ ዳልግሊሽ፣ ስቴቨን ጀራርድ፣ ኤያን ረሽ፣ ጆን ባርነስ፣ ከቅርቡ ደግሞ ሞሐመድ ሳላን መጥቀስ እንችላለን። ይህንን ካነሳ አይቀር ከዚህኛው የዩናይትድ ትውልድ ቀደም ብሎ በነበረው የቀይ ሰይጣናቱ ቤት የነበረን እንግሊዛዊ ተከላካይ ጋሪ ኔቪል ታሪክን እናንሳ። ጋሪ ኔቪል ከሊቨርፑል ሰዎች ጋር የምጋራው ፈጣሪ የሰራውን ምድርና ሰማይ ካልሆነ በቀር ሌላ ምንም ልጋራ አልችልም ይላል። የእርሱ ጥላቻ ከፍታ ደግሞ እጅግ የበረታ ነው። የሚቀየር ቢሆን የዩናይትድን የተፈጥሮ ጎረቤትነት ሊቨርፑልን ማለቱ ነው እቀይረው ነበር ይላል ጋሪ ኔቪል። ከሊቨርፑል ጋር ምንም አልጋራም፣ መጋራትም አልፈልግም ሲል በሜዳ ሲገናኙ የሚያሳየው ባህሪ የዚያ ነጸብራቅ ሆኖ የሚታይ ነው። ጋሪ ኔቪል ወደ ሜዳ ገብቶ እየተጫወተ ያገኘውን የሊቨርፑል ተጫዋቾችን እንደ ቡድን ባላንጣ ሳይሆን እንደ አባት ገዳይ ነበር ናግዳቸው። በዚያ ምክንያት ተደጋጋሚ የቀይ ካርድ ሰለባ ከመሆን በላይ ደርካየት የተባለን ተጫዋች በቦክስ ነርቶ አምስት ጨዋታዎች እንዲቀጣ መደረጉ የቅርብ ጊዜ ትውስታ ነው። ያኔ ደርካይት ምላሹ እንባ በሆነበት ወቅት የኔቭል የቡድን አጋሩ ሪዮ ፈርዲናንድ ደርካየትን እገላለው ሲል ዝቶበታል። ለዚህ ማስረጃ ባለመገኘቱ ፈርዲናንድ ከቅጣት ሲያመልጥ እንደ ዛሬ የቴክኖሎጂ ልቀት ቢኖር ክለቡም ተጫዋቹም አዘቅት ወርዱ ነበር። አሁን የላንክሸር ደርቢ የትም መቼም በምንም ቁመና ውስጥ ቢሆን የስፖርቱ ቤተሰብ ቁጭ ብድግ የሚያደርግ ግጥሚያ ነው። ያኔ ካፒቴን ሀሪ ስታንፎርድ የተዋጣላቸው መርከብ ካፒቴን፣ ጆን ሆልዲንግ ደግሞ በትንሹ የመንደር ጎረምሶች የተማረሩ የመሬት ባላባት ሆነው ካፒቴን ሀሪ ስታንፎርድ መርከብ ቢዘውሩም እግር ኳስ ይሉት ቋንቋ የማይገባቸው ግን ደግሞ በፍቅሩ ያበዱ የአንዳንድ ሰው መክሊት ይገርማል እንዲሉ ያለ ዕውቅና ማፍቀር፣ ከዚያም ድንገት ማበድ። ወዲያ ጆን ሆልዲንግ በእንግሊዝ ሰሜን ምዕራብ ቀጠና በላንክ ሻየርና ዮርክሻየር መካከል አንቱ የተባሉ የመሬት ባላባት ድንገት የመሰረቷቸው ክለቦች ክፍለ ዘመናት ተሻግረው ዛሬም ሰላማዊ ጦርነት ደምቆ የሚታይባቸው ሆነዋል። ማንችስተር ዩናይትድ ከሊቨርፑል የላንክ ሼር ደርቢ ታሪክ በታሪክነቱ እየተወሳ ይቀጥላል። የማይካደው ሀቅ ግን ይህ ደርቢ ከዓለማችን እጅግ ተናፋቂዎች መካከል አንዱ ነው። ይህ ሌጀንድ ስፖርት ነው። እንደዚህ አይነት ታሪካዊና አዳዲስ ስፖርታዊ መረጃዎች እንደደርሷቸው ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ ይወዳጁ፣ ለሌሎችም ያጋሩ። ጥንቅራችን አበቃ ቸር